ጤና ይስጥልኝ ይህ ሰበር ዜና ሚዲያ ነው። ሰላምታችን በያላችሁበት ይድረስ እያል አርዕስተ ዜናዎቹ እናስቀድማለን። አብራችሁን ቆዩ። በአማራ ክልል በተካሄደው ውጊያ የፋኖ ኃይሎች በርካታ አካባቢዎችን መቆጣጠራቸው ተገልጿል። ዝርዝር አለ መከላከያ ሰራዊት በፀረ ሽምቅ ውጊያ የፋኑ አመራሮችን ጨምሮ አርባ ስምንት ታጣቂዎችን መደምሰሱንና አርባ ማቁሰሉን አስታውቋል። ተደምስሷል ያላቸውን አመራሮችንም ስማቸውን ጠቅሶ በዝርዝር አስቀምጧቸዋል። እነማን ናቸው? በዝርዝሩ ትሰሙታላችሁ። ከጥቅምት 3 ቀን 2018 ዓ.ም ጀምሮ የቲዲኤፍ አባላት ለተቃውሞ አደባባይ በመውጣታቸው አርሚ 22 ይቅርታ መጠየቁ ተገልጿል። በዝርዝሩት ሰሙታላችሁ የሀገራችን የእስልምና እምነት ተከታዩ ታላቅ አባትና መሪ የሆኑት ተቀዳሚ ሙፍቲ ሀጂ ኡመር እንድሪስ ከዚህ ዓለም በሞት መለያየታቸው ተገለጸ። የኢትዮጵያ ንግድ ባንክ ለመንግስት ሰራተኞች ያለምንም መነሻ ዋስትና በደሞዝ ልክ እስከ 150ሺ ብር የዲጂታል ብድር አገልግሎት እንዲያገኙ ለማድረግ መመሪያ ማዘጋጀቱ ይታወሳል። ታዲያ መመሪያውን በሚከተለው ዘርዝሮታል፣ በዝርዝሩ ትሰሙታላችሁ። ኢትዮጵያውያን በተገፉ ቁጥር የበለጠ ይጀግናሉ ሲሉ የአሜሪካው ዲፕሎማት አምባሳደር ቲቦር ናጂ ለግብጽ መልእክት አስተላልፈዋል። ዝርዝር አለ። እርቦናል፣ ጠምቶናል፣ ደሞዝ ይከፈለን ሲሉ የገዋን የከተማ ሰራተኞች ሰላማዊ ሰልፍ ወጡ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እና ላይክ ታደርጉ ዘንድ እየጋበዝ ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። የቀድሞ የኢትዮጵያ እስልምና ጉዳዩ ጠቅላይ ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሀጅ ኡመር እንድሪስ ከዚህ ዓለም በሞት መለየታቸው ተገለጸ። ተቀዳሚ ሙፍቲ ሀጅ ኡመር እንድሪስ ባጋጠማቸው ህመም በሕክምና ሲረዱ ቆይተው ወደ እሄራ ሄደዋል ሲል የኢትዮጵያ እስልምና ጉዳዩ ጠቅላይ ምክር ቤት ማምሻውን ባወጣው መግለጫ አስታውቋል። ጠቅላይ ምክር ቤቱ በመግለጫው የሀገራችን ዋርካና የሁሉም አባት የነበሩት ተቀዳሚ ሙፍቲ ሀጅ ኡመር እንድሪስ እልፈታቸው የመላው ሀገራችን ሕዝብ ሀዘን ነው ብሏል። ሀገራችን ታላቅ አባት አጥታለች ያለው ምክር ቤቱ እኚህ ታላቅ አባት ላበረከቷቸው ሀገራዊ፣ ሃይማኖታዊ አስተዋጽኦ በሚመጥን መልኩ ስርዓተ ቀብራቸው በመንግስት ደረጃ እስላማዊ ስነ ስርዓትን በጠበቀ መልኩ ተከናውኗል። እርቦናል፣ ጠምቶናል፣ ደሞዝ ይከፈለን። የገዋኔ የከተማ ሰራተኞች በአፋር ክልል ገዋኔ አካባቢ ደሞዝ ያልተከፈላቸው ሰራተኞች ዛሬ መንገድ በመዝጋት ድምፃቸውን አሰምተዋል። እንጨት ሰብስበው ከአሮጌ ጎማ ጋር ሲያቃጥሉ ታይተዋል። መንገድ ከመዝጋት ውጪ በተሽከርካሪም በተሳፋሪም ላይ ምንም አይነት ችግር አላደረሱም። ጥያቄያቸውም በሰላማዊ መንገድ አቅርበዋል። ጥያቄያቸውም የ2017 ዓ.ም ምረት በጀት አመት ያልተከፈለን ደሞዝ ይከፈለን የሚል ነው። የመንግስት ሰራተኞችና ቤተሰቦቻቸው የያዙት መፈክር ይህንኑ ያሳያል። ሰራተኞቹ ተቃውሞ ካሰሙ በኋላ አሁን ላይ መንገዱ እንደከፈቱትም ተሰምቷል። ከደሞዝ አለመከፈል በተጨማሪም የመልካም አስተዳደር ችግር በመኖሩ መፍትሄ እንዲሰጣቸውም ጠይቀዋል።

ኢትዮጵያውያን በተገፉ ቁጥር የበለጠ ይጀግናሉ ሲሉ የአሜሪካ ዲፕሎማት አምባሳደር ቲቦር ናጅ ተናገሩ። በኤክስ ገጻቸው ላይ ባሰፈሩት ንግግራቸው በአባይ ግድብ ጉዳይ ላይ ለግብፅ መልእክት ያስተላለፉ ሲሆን ግብፅ የፖለቲካ ድራማዋን በመተው ከኢትዮጵያ ጋር ሀቀኛ ድርድር ታድርግ። ግብፅ የፖለቲካ ድራማዋን ወደ ጎን በመተው በአባይ ወንዝ በተገነባው የታላቁ የኢትዮጵያ ህዳሴ ግድብ ዙሪያ ከኢትዮጵያ ጋር ሙያዊ በሆነ መንገድ የቴክኒክ ድርድር ታደርግ። በግልልም እንደተረዳሁት ኢትዮጵ ኢትዮጵያውያን ፍርሃት የሌለባቸው በተገፉ ቁጥር የበለጠ የሚጀግኑ ናቸው። የዛሬን ተጨባጭ እውነታ ተቀብሎ ወደ ድርድር ለመግባት ጊዜው አሁን ነው ሲሉ መልእክታቸውን አስተላልፈዋል። የኢትዮጵያ ንግድ ባንክ ለመንግስት ሰራተኞች ያለምንም መነሻ ዋስትና በደሞዙ ልክ እስከ 150 ሺህ ብር የዲጂታል ብድር አገልግሎት እንዲያገኙ ለማድረግ መመሪያ ማዘጋጀቱን አስታወቀ። ይህንን ገንዘብ ለመበደር የሲቢኢ ብር ተጠቃሚ መሆን የሚያስፈልግ ሲሆን ባንኩ ከደሞዝ ከፋይ ፋይናንስ ጋር በሚኖረው ስምምነት መሰረት ተበዳሪ አካል ባለበት ሆኖ በሲቢኢ ብር አማካኝነት አገልግሎትን የሚያገኝ ይሆናል። ለዚህም የብድር አወሳሰድና አመላለስ ሂደት እንደሚከተለው ቀርበዋል። የግማሽ ወር ደሞዝ የሚበደር ሰው በአን አንድ ወር ውስጥ ተመላሽ የሚያደርግ ሲሆን ወለዱ በ3% ይሰላል። የአንድ ወር ደሞዝ ሲበደሩ ወለዱ 8%፣ የመመለሻ ጊዜ ሶስት ወር። የሁለት ወር ደሞዝ ሲበደሩ ወለዱ 14%፣ የመመለሻ ጊዜ ስድስት ወር። የሶስት ወር ደሞዝ ሲበደሩ ወለዱ 17%፣ የመመለሻው ጊዜ ዘጠኝ ወር። የአራት ወር ደሞዝ ለሚበደሩ ወለድ 20%፣ የሚመለስበት በአንድ ዓመት ይሆናል። ማንኛውም የመንግስት ሰራተኛ ያለምንም ማስያዣ በዲጂታል ሲስተም ብቻ ባለበት ሆኖ የብድር አገልግሎት ማግኘት የሚችል ሲሆን የደሞዝ መደበኛ ሂሳብ አካውንት በስልክ ቁጥር ሲቢኢ ብር የሚተካ ይሆናል። አርሚ 22 ይቅርታ ጠየቀ። በትግራይ ክልል ከጥቅምት 3 ቀን 2018 ዓ.ም ጀምሮ የቲዲኤፍ አባላት ለተቃውሞ አደባባይ መውጣታቸው ይታወቃል። መንገድ በመዝጋትና በሌሎችም መንገዶች ይህንን ተቃውሞ በማድረግ የጀመሩት ደግሞ የአርሚ 22 አባላት ናቸው። የቲዲኤፍ አርሚ 22 አባላት ሰኞ ጥቅምት 3 ቀን በመቀሌ ወደ አየር ማረፊያ በሚወስደው መንገድ ለሰዓታት ያህል ዘግተው ተቃውሟቸው ማሰማታቸው መዘገባችን ይታወሳል። ይህን ተከትሎ በተለያዩ ቦታዎች የሚገኙ ሌሎች አርሚዎችም ሳምንቱ ሙሉ በሚ በሚገኘው ቦታ ተመሳሳይ ተቃውሞ ሲያሰሙ ቆይተዋል ዛሬ ከመቀሌ እንደ እንደተሰማው መረጃ ከሆነ ይህንን ተቃውሞ የጀመሩት የአርሚ 22 አባላት በይፋ ይቅርታ ጠይቀዋል የህወሓት ዋና ጽሕፈት ቤት በሚገኝበት የሰማዕታት ሐውልት አዳራሽ ውስጥ በተካሄደው በዚህ የይቅርታ ስብሰባ ላይ የቲዲኤፍ ከፍተኛ አመራሮች የተገኙ ሲሆን የደቡብ ግንባር ዋና አዛዥ የሆኑት ጄኔራል ዮሐንስ ወልደ ጊዮርጊስ ወይም ጆን ወድድ ሲናገሩ ሰራዊታችን ጥያቄ ያቀረበ እንጂ ትግራይን አሳልፈን እንሰጣለን አላልንም ብለዋል ሰራዊቱ የጠየቀው የመኖሪያ ቤት የደሞዝ ጭማሪና የሌሎችም ጥቅማ ጥቅሞች ጉዳይ አሁን ሳይሆን የቆየ መሆኑን የጠቀሱት ጆን የሰራዊቱ ችግር የመላው የትግራይ ሕዝብ ችግር ነው በማለት ገልጸዋል። የሰራዊቱ አባላት ጥያቄያቸው አግባብ ቢሆንም መንገድ መዝጋታቸው ትክክል አለመሆኑን ገልጸውም አድማ ሃያ ሁለት አባላት ይህንን ስህተታቸውን አምነው ይቅርታ መጠየቃቸው እንደሚያስመሰግናቸው ጨምረው ተናግረዋል። የሰራዊ ጥቅማ ጥቅሞች ጉዳይ በካቢኔ ተጠንቶ መወሰኑን ያስረዱ ጄኔራሉ ይህን ጉዳይ መዘንጋት ያልነበረበት በመሆኑ የሚመለከ የሚመለከታቸው አካላትም ሰራዊቱን ይቅርታ መጠየቅ እንዳለባቸው አሳስበዋል። በተያያዘ የአርሚ ሃያ ሁለት አዛዥ የሆኑት ኮሎኔል ገብረ ስላሴ በላይ በበኩላቸው የሚመሩት ሰራዊት በተደረገው ተቃውሞ ላይ ግምገማ አድርጎ ስህተት መሆኑን እንዳመነበት ተናግረዋል። በሌላ በኩል ባሳለፍነው ሳምንት ከአርሚ 22 በተጨማሪ ተቃውሞ ካሰሙት ውስጥ አርሚ 31፣ አርሚ 33፣ አርሚ 44 እና አርሚ 50፣ አርሚ 92፣ አርሚ 43 እና አርሚ 11 የሚገኙበት ሲሆን እነዚህም በሚቀጥለው ቀናት ይቅርታ እንዲ እንዲጠይቁ እንደሚደረግ ቅርበት ያላቸው ወገኖች እየተናገሩ ይገኛሉ። መከላከያ ሰራዊት በጸረ ሽምቅ ውጊያ የፋኑ አመራሮችን ጨምሮ አርባ ስምንት ታጣቂዎችን መደምሰሱንና 40 የሚሆኑትን ማቁሰሉን አስታወቀ። መከላከያ ሰራዊት በአማራ ክልል ምዕራብ ጎጃም ዞን ሰሜን ጎጃም ዞንና አዊ ዞን ባሳለፍ ነው ቅዳሜ ጥቅምት ስምንት ቀን አካሄድኩት ባለው የጸረ ሽምቅ ውጊያ የፋኑ አመራሮችን ጨምሮ 48 ታጣቂዎችን መደምሰሱንና 40 ማቁሰሉን አስታወቀ። መከላከያ ሰራዊት ትናንት ባወጣው መግለጫ ምዕራብ ጎጃም ዞን መንበርማ ወረዳ ቁጭ ቀበሌ የነበረው ቃኝ ባደረገው የጸረ ሽምቅ ውጊያ ስምንት የፋኖ አመራሮች ሲደመሰሱ 13 ቆስሏል ብሏል። በተመሳሳይ ቀን በአዊ ዞን ባንጃ ወረዳ አስም ቀበሌ በተካሄደው ስልታዊ ኦፕሬሽን 23 የፋኖ አባላትን ከጥቅም ውጭ ሲሆኑ 19 ቆስለዋል ሲላክሏል። በሰሜን ጎጃም ዞን ባህር ዳር ዙሪያ ወረዳ ዳና ማርያም ቀበሌ በተካሄደ ዘመቻ 17 የፋኖ አመራሮች ተደምስሰው ስምንት ቆስሏል ብሏል። መከላከያ ሰራዊት ተደምስሰዋል ካላቸው መካከል የፋኖ መስራችና የሻምበል አዛዥ የሆነው ቸኮል ዘመኑ፣ የፋኖ መስራችና ሻምበል አመራር ቸኮል ክንዴ፣ እንዲሁም በልስቲ ዘመኑ ዳኛው ጥላሁንና ግርመው መኮንን የተባሉ አስተባባሪዎች ይገኙበታል ሲል ገልጿል። በአማራ ክልል በተካሄደው ውጊያ የፋኖ ኃይሎች በርካታ አካባቢዎች መቆጣጠራቸው ተዘገበ። በአማራ ክልል በፋኖ ኃይሎችና ና በመንግስት ወታደሮች መካከል በተለያዩ ዞኖች በቅርቡ በተካሄዱ ውጊያዎች የፋኖ ኃይሎች በርካታ አካባቢዎች መቆጣጠራቸውን ነዋሪዎችና የፋኖ አመራሮች መናገራቸውን ዶች ቤል ዘግበዋል። በደቡብ ጎንደሩና ሰሜን ወሎ መገናኛ ቦታ በምትገኘው ጨጭሆ ከተማ ነዋሪ የሆኑ አንድ ግለሰብ ለዶች ቤል እንደገለጹት ጨጭሆ፣ ዘቢት፣ ገረገረና ፍላቂት ጨምሮ ዙሪያውን የፋኖ ኃይሎች እንደያዙ ተናግረዋል። አንድ የፋኖ ታጣቂው በበኩሉ በዘመኑ ውጊያ ሳነቃ ዘቢጥ እና ዲባላን የመሳሰሉ ቦታዎችን በቁጥጥር ስር ማስገባታቸውን ገልጿል። ዶቼ ቬሌ በፋኖ ታጣቂዎች ተያዙ ስለተባሉ አካባቢዎች በገለልተኛ ወገን ማረጋገጫም ሆነ ማስተባበያ አለማግኘቱን ጠቅሷል። ዘገባው የአዲስ ስታንዳርድ ነው። ውድ አድማጭ ተመልካቾቻችን ለሰዓቱ የያዝናቸው አጫጭር መረጃዎች እንዲመስሉ ነበር። ከሰዓታት በኋላ በሌላ መረጃ እስከምንገናኝ ድረስ ቸር ይግጠመን።